በመንፈስ ቅዱስ ስም ሚያዚያ ስምንት በዚች ዕለት የከበሩ ሶስት ሴቶች በሰማትነት አረፉ ተአረፉ የሊህም ስማቸው አጋሊዝ፣ ኢራኒና ሱስንያ ነው። በተሰሎቄ ሀገርም የክብር ባለቤት ጌታችን ኢየሱስ ክርስቶስን የሚያመልኩ ናቸው። ወለጆቻቸው እግዚአብሔር የሚፈሩ ነበሩ። እሊህም ደናግል በድንግና በንጽህና መኖር ወደው በአንድ ምክር ተስማሙ። ጽኑ በሆነ ገልም ተጠመዱ። ይልቁንም ያለመቆረጥ ተግተው ይጸልዩና ይጾሙ ነበረ። ወደ ገዳምም ተመልሰው ከመነኮሳት ጋር ያገለግላሉ። ከሀዲ ማክሲሚያኖስ በነገሰ ጊዜ የጣዖታትን አምልኮ አቆሞ የንጹች ደም አፈሰሰ። እሊህም ደናግል ባዩ ጊዜ ፈርተው ወደ ተራራ ሸሹ። በዚያም በዋሻ ውስጥ ተሸሸጉ። በጾምና በጸሎት በመጸመድ ሳይወጡ በዋሻ ውስጥ ኖሩ። አንዲት የክርስቲያን ወገን አሮጊት በየሰባት ቀን ተገውኛቸውም ነበር። የሚያሻቸውንም ሰጣቸዋለች። የእጅ ስራቸውንም ተሸጠላቸውና ከነርሱ የሚተርፈውን ተመጸውታለች። አንድ ሰውም ከከተማ ወጥታ ወደ ተራራ ሁልጊዜ ስትሄድ አያት። ሳታየም ተሰውሮ በሩቅ ተከተላት። ወደ ዋሻው እስከምትገባ ተመለከተ። ከዚያ እስከምትወጣም ተሰውሮ ቆየ። በዚያ ቦታ ብዙ ገንዘብ ያላት መስሎታልና ያቺ አሮጊትም ከዋሻው በራቀች ጊዜ ያ ሰው ገባ። ለክብር ባለቤት ሙሽሮቹ የሆኑ የከበሩ አናቁ ደናግል ቆሞ ሲጸልዩ አገኛቸው። ተሰሎቄ ከተማ እስኪያደርሳቸውም አስሮ ጎተታቸው። መኮንኑም አይማታቸውን በጠየቀ ጊዜ ስለ እሳቸው የተሰቀለ ክብር ባለቤት ክርስቶስን እንደሚያመልኩ ክርስቲያኖች እንደሆኑ በፊቱ አመኑ። መኮንን ተቆጥቶ የገርፋቸው ዘንድ አዘዘ። የሚያሰቃይ ጽኑ ግርፋትም ገረፋቸው። ባልተዘዙትና ወደ ክህደቱ ባልገቡ ጊዜ ወደ እሳት እንዲጨምሯቸው አዘዘ። በእሳትም ውስጥ በጣሏቸው ጊዜ ነፍሳቸውን አሳለፉ። በመንግስተ ሰማያትም የሕይወት አክሊል ተቀዳጁ። በረከታቸው ከኛ ጋር ለዘላለሙ ትኖር አሜን። በዚህ ቀን 150 ሰዎች በፋርስ ንጉሥ እጅ በአንዲት ቀን በሰማዕትነት አረፉ። እርሱም ለሀገሩ ሩቅ የሆነ የክርስቲያንን ሀገር ከበበና ብዙ የሰው ምርኮ ማርኮ ወደ ሀገሩ ወሰዳቸው። ፀሐይን ጨረቃንና ከዋከብትን ያመልኩ ዘንድ አስገድዳቸው። አይሁንም ባሉት ጊዜ ራሶቻቸውን በሰፊ ቆርጧቸው ዘንድ አዘዘ። ራሶቻቸውንም ቆረጧቸው። በመንግሥተ ሰማያትም የሕይወት አክሊል ተቀበሉ። እግዚአብሔርም በጸሎታቸው ይማረም እንደዛ ደግሞ አሜን። በዚችም ዕለት የከበረ ሊቃጳሳት ጢሞቴዎስ መታሰቢያ ነው። በረከቱ ከእኛ ጋር ለዘላለም ትኑር አሜን። እዛ አቅረብ ተወከብ ውላን አዲ ወመኖክሳት ሄራን